የፊልሙ ክስተቶች የሚጀምሩት አንድ እናት የሁለት መንታ ልጆቿን አናን እና ዘዩን ታሪክ በመናገር ነው። አብረው ያሳለፉትን የማያቋርጥ ትስስር ታስረዳለች እና አና በዘዩ መገኘት ብቻ መተኛት እንደምችል ትናገራለች። አሁን 31 ዓመት የሆናት አና ደስተኛና ፍቅረኛ የሆነ ሰው ለማግኘት በማሰብ የፍቅር ቀጠሮ መተግበሪያ ላይ ትመዘገባለች። ይሁን እንጂ ዘዩ በአና አካውንት ላይ ያለውን መረጃ አልተቀበለችውም። ወንዶች በሃያዎቹ እድሜ ውስጥ ያሉት ልጃገረዶችን እንደሚመርጡና እድሜዋ እንድትዋል እንደማይሞሽ ትነግራታለች። አና ግን እውነተኛና የምትወደውን ወጣት ለማግኘት እንደምትፈልግ አጥብቃ ትነግራታለች። ከትንሽ ጊዜ በኋላ አና በመተግበሪያው ላይ ኒኮላስ የተባለ ወጣት አገኘች። አናም ወዲያውኑ ወጠሳበች። በቡና ቤት ውስጥ በቆጠሯቸው ጊዜ አና ዘዩ ከሩቅ በስውር እንደምትመለከታቸው ትመለከታለች። በማክስቱ ኒኮላስ መልእክት በመላክ አና ማግኘቱ ደስተኛ እንደሆነ እና እንደገና ለማግኘት እንደሚፈልግ ይነግራታል። አና በስራ ቦታዋ ዘዩን በማየቷ ትገረማለች። እናም ተለለችባት ብላ ትከትላታለች። ነገር ግን ዘዩ ድንገት እንደተገናኙ ትነግራታለች። ዘዩ ወደ ወላጆቿ ቤት በመመለስ እና በሌለችበት ጊዜ በመቀመጥ የአና ክፍል ትገባለች። ለእናቷም ከአና ና ኒኮላስ ግንኙነት ጋር በተያያዘ ምቾት እንደማይሰማ ትነግራታለች። እናም አናን በየጊዜው ለመሰለል እንደሞከረች ትናዘዛለች። እናቷ አናን በብቸኝነት እንድተተዋት ትመክራታለች። ከዚያ ምሽት አና ኒኮላስን ወደ ቤቷ ታመጣታለች። ኒኮላስም የቤቱን ውበትና የቅንጣት ሁኔታ አይቶ ይገረማል። ምንም እንኳን መጠለያ ውስጥ ብትሰራም እንዲህ ባለ የቅንጣት ቦታ ትኖራለች ብሎ እንዳልጠበቀው ለአና ይነግራታል። አና ግን ሀብታም ቤተሰብ እንደመጣች እና ሰዎችን ለመርዳት እንደምትፈልግ ብቻ በመጠለያ ውስጥ እንደምትሰራ ትገልጽለታለች። ሌሊቱ ሙሉ አብረው ካሳለፉ በኋላ በማግስቱ ጠዋት ኒኮላስ የዞዩን ክፍል ውስጥ የአናን እና የዞይን ፎቶግራፍ አገኘ። አና መንታ እህት እንዳላት አለማወቁን ይነግራታል። አናም ዞዩ ባደንዛዥ ማገገሚያ ማዕከል ውስጥ ሕክምና ስለተደረገላት ሕይወቷ የተወሳሰበ እንደሆነ ታስረዳዋለች። ሁለቱም የልብ ቅርጽ ያላቸው ብስኩቶች አብረው ቁርስ ይበላሉ። በኋላ ኒኮላስ ከእህቱ ርብቃ ስልክ ይደወላለትና እናታቸውን በድካም ምክንያት ሆስፒታል እንደገባች ትነግረዋለች። ኒኮላስ በፍጥነት ወደ ሆስፒታል ይሄዳል። አናም እሱን ተከትላ ሄደች። የአና እናት ስታይ ለኒኮላስ አና ጥሩ ልጅ እንደሆነች ትነግረዋለች። በሆስፒታሉ ውስጥ ኒኮላስ በእናቱ ቃል ተደስቶ አብረው ህይወቱን ለማሳለፍ ስለሚፈልግ አናን እንድታገበው ይጠይቃታል። አናም በደስታ የጋብቻ ጥያቄውን ትቀበላለች። ርብቃ ግን የተዋወቁት ለስድስት ሳምንት ብቻ እንደሆነ በማሰብ ኒኮላስ ውሳኔ ፍጥነት ተገርማለች። አና ወደ ቤት ስትመለስ ለዘዩ ስለ ጋብቻ ጥያቄው ትነግራታለች። ዘዩ ግን ትበሳጫለች። ስለ ኒኮላስ ያለፈው ህይወት ሳትጠይቅ ለማግባት በመስማማቷ አና ትወቅሳታለች። አና ግን የምትወደውን ወጣት በእውነት ለማግባት እንደምፈልግ በድጋሚ ትገልጽላታለች። በማግስቱ ኒኮላስ ለአና ቀለበት ይሰጣታል እና ቤተሰቦቿን ለማግኘት አብረዋ ይሄዳል። ወላጆቿ የጋብቻውን ዜና በመስማታቸው ይደነግጣሉ። የአና አባት ኒኮላስን ለብቻዋ አውጥቶ ስለ አና ያለፈው ህይወት የሚያውቀው የሚቆን ነገር ካለ ይጠይቃታል። ኒኮላስም ሆነ አና በጥያቄው የተገረሙ ይመስላሉ። ነገር ግን ንግግራቸው አቋርጣ ሁሉም አብረው ለምሳ እንዲሄዱ ትጠይቃለች። ዞዩ ወደ ስብሰባው ባለመምጣቷ አና ተበሳጭታለች። በማግስቱ አና እና ኒኮላስ ሰርጋቸውን ለማክበር ወደ አና እናት ቤት ይሄዳሉ። ከጥቂት ሰዓት በኋላ አና ኒኮላስ ከረብቃ ጋር ሲከራከር ትሰማለች። ነገር ግን አና ወደ ክፍሏ ስትገባ ንግግራቸው ይቀየራል። ይህ በእንግዲህ እንዳለ ዞዩ እናቷ እንደውላ ስለ ኒኮላስ ምንም ሳታውቅ የአናን ጋብቻ ስለ ጸደቀች ትወቅሳታለች። የአና እናት ኒኮላስ አናን በእውነት እንደ እንደሚወዳት ለዞዩ ታረጋግጥለታለች። ዞዩ ግን ተናዳ ኒኮላስ እህቱ ለመጠቀም እየሞከረ ነው በማለት ትነግራታለች። ከዚያም ዞዩ ለኒኮላስ ደውላ አና ሳታውቅ እንዲገናኙ ትጠይቀዋለች እና ኒኮላስም ይስማማል። በዚያ ምሽት ዞዩ ኒኮላስን ታገኘዋለች። እሱም ውበቷን መቋቋም አልቻለም። በሴትነቷ ትማርከዋለች እና እህቷ እንዳትጎዳ ለመጠበቅ ብቻ እንደምትሞክር ትነግረዋለች። ኒኮላስ ዞዩ አና ከዚያ ቀደም ትዳር እንደነበራትና በመተግበሪያው ላይ እንደተናገረችው 29 ሳይሆን 31 ዓመቷ እንደሆነ ስትነግረው ይደነግጣል። በንግግራቸው ወቅት ዞዩ ብዙ አትናገርም እና ወደ ሆቴል እንዲሄዱ ትጠቁማለች። ኒኮላስ ድካም ስለተሰማው ለፈተናዋ እጅ ሰጥቶ ከዞዩ ጋር ሴክስ ይፈጽማል። በኋላም ጥፋተኝነት ስሜት ይሰማዋል። ነገር ግን ኒኮላስ ዞዩን ማግኘቱን አያ አላቆምም እና ከእሷ ጋር ያለውን ግንኙነት ይቀጥላል። ከዚያም አና ስላለፈ ሕይወቷ እና ከባሏ ለመለያየት የወሰነችበትን ምክንያት ይጠይቃታል። አናም ከባሏ ጋር የተለያየችው ከዞዩ ጋር በማታለሉ ምክንያት እንደሆነ ትናዘዛለች። ነገር ግን እህቷ በሱስ ተጽዕኖ ስር ስለነበረች ዞዩን ይቅር ብለዋለች። ይሁን ብሎ ያታለላትን የቀድሞ ባሏን ግን ይቅር ማለት አልቻለችም። በማግስቱ አና የሰርግ ልብሷን ትመርጣለች። ነገር ግን ዞዩ የተለየ እንድትለብስ ትጠቁማለች በዚያ ዞዩ የኒኮላስን እህት ርብቃን ጎብኝታ የአናን እና የኒኮላስን ጋብቻ እንደማትደግፍ ትነግራታለች። ምክንያቱም ልክ እንዳልሆነ እንደምትቆጥረው። ርብቃ በዞዩ ድርጊት ትገረማለች። ዞዩ ኒኮላስን እንደገና ታገኘዋለች እና እሱም እንደገና ወደ ወጥመዷ ውስጥ ይወድቃል። በማግስቷ አና የሰርግ ልብሷ የተቀደደ ሆኖ ታገኛለች። ትበሳጫለች፣ ነገር ግን ዞዩ የሰርግ ልብሷን ያበላሸችው እሷ የመረጠችውን እንድትለብስ ለማስገደድ እንደሆነ ታውቃለች። አና ወደ ቤት ሂዳ አባቷን ታገኛለች። አባቷም ደስተኛ ያልሆነች ለመሰለችው አሳስበዋል። እሷም ደስተኛ ያልሆነችበት ምክንያት ዞዩ እንደሆነ ተናግረዋለች። ምንም እንኳን አሁን የምትወዳት ቢሆን ኒኮላስ በህይወቷ ውስጥ በጣም አስፈላጊ ሰው እንደሆነና በሱም አማካኝነት ከዞዩ ቁጥጥር ነጻ መውጣት እንደምችል እንደተሰማት ገልጻለች። አና የዞዩን ቀድማ የሰርግ ቀሚሷን በማበላሸት ከሰሰቻት። ዞዩ ጣልቃ መግባቷን ከቀጠለች የኒኮላስ ሰርግ ላይ ተካፋይ መሆን እንደምትፈልግ ለእህቷ ነገረቻት። ዞዩ በአና ቃላት ተበሳጭታ ወጣች። ዞዩ ኒኮላስን አገኘችው። እሱም አና ስለጉዳያች ሰዎቹ ካወቀች ልትሞት ስለምችል ከሱ እንድትርቅ ጠየቃት። ዞዩ ከሱ ጋር ደስተኛ እንደሆነች ነግራው በእሷና በአና መካከል እንዲመርጥ ጠየቀችው። በኋላ አና እያለቀሰች ለኒኮላስ ደወለችና ከዞዩ ጋር ያለውን ክህደት እንዳወቀች ነገረችው። ግንኙነታቸው እንዳበቃ አረጋገጠችለት። ኒኮላስ የጥፋተኝነት ስሜት ተሰማውና ወደ አና ቤት በፍጥነት ሄደ። በሩን ክፍ አገኘውና ወደ ውስጥ ሲገባ አና ደም ውስጥ ተነክራ መሬት ላይ ተኝታ ላገኛ አደነገጠ። ለእርዳታ ለመጥራት ሲሞክር በድንገት አንድ ሰው ራሱን መጥተው ሱን ስቶ ወደ ኒኮላስ ከእንቅልፉ ሲነቃ በምንጣፍ ተጠቅልሎ እራሱን አገኘው። ዘዩ ከፊቱ ቆማለች። እሷም ከእሱ ጋር ፍቅር እንዳያዛት እና አናን ለመግደል እንደወሰነች ተናዘዘች። ኒኮላስ በክህደት ከሰሳትና ለፖሊስ እንደሚያሳውቅ አስፈራራት። ዘዩ በሱ ላይ እንደምትመሰክር አረጋገጠችለት። ይህም ሁሉ ሰው አና ስለክህደታቸው ስላወቀች እርሱ እንደገደላት ያምናሉ ብላ ተናገረች። በተጨማሪም እሷ እንዲህ ተናገረች። አናን የገደለቻት ለሱ ካላት ፍቅር የተነሳ መሆኑን ነግረው የአናን አስከሬ እንዲያስወግድ እንድትረዳው ታዘዋለች። ኒኮላስም የዘዊውን ትዕዛዝ ይፈጽማል። በማግስቱ ጠዋት ኒኮላስ አና በህይወት መኖሯና በጠረጴዛ ላይ ተቀምጣ ያንኑ ልብ ቅርጽ ያለውን ብስኩት እየበላች ስላገኛት ይደነግጣል። እሱም ስለ ኒኮላስ ጋብቻዋ ተናግራ የሰርግ ቀለበቷን ታደርጋለች። ኒኮላስ ምቾት ሳይሰማው የተፈጠረውን ሁሉ ለአና አባት ለመንገር ወሰነ። እሱም ወደ ፋብሪካው የጣሉ የሰው ማን እንደሆነ አያውቅም። እንዲሁም አናን ከዞዩ ጋር እንዳታለላት ተናዘዘ። የአና አባት ግን እነዚህን እምነት ቃሎች ሲሰማ ደነገጠ። የአናአባት አስደንጋጭ እውነት ገለጸ። ዞዩ ከሶስት አመት በፊት ከባሏ ከተፋታች በኋላ ራሷን አጥፍታ ሞታለች። ኒኮላስ በዚህ መገለጥ ተደናገጠ፣ ምክንያቱም አና በአእምሮ ሕመም ምክንያት ዘዊው መስላ ስትኖርስ እንደነበር ተገነዘበ። ያህን አባትም የዘዊውን የህይወት አልባ አስከሬን ፎቶ ለኒኮላስ አሳየው። እናም ከዚያን ጊዜ ጀምሮ የዞይን ሚና ስትጫወት እንደነበረች አመነች። ይህን ያደረገችው ኒኮላስን ጨምሮ ህይወቷን ያበላሹ ወንዶች ሁሉ ላይ ለመበቀል መሆኑን አስረዳች። እሱም ህይወቷን ያበላሸው የመጀመሪያው ሰው አይደለም። በመጨረሻም አና አባቷን በቢላ ወግታ ገደለችው። ኒኮላስ እሷን ለማስቆም ሲሞክር የአና እናት ጣልቃ ገባች። ኒኮላስ ራሱን ሲያገኝ ደነገጠ። የፖሊስ ሳይረን ድምጽ ሲሰማ ምንም እንኳን የወንጀሉ ትክክለኛ ፈጻሚ ባይሆንም ተያዘ። ፊልሙ የተጀመረበት ጊዜ አንስቶ ለፈጸመው ነገር ሁሉ ተጠያቂዎች አናና እናቷ መሆናቸው ግልጽ ሆነ። ይህም የሆነው ዞዩ በመተችበት ምክንያት በያዛቸው የአእምሮ ህመሞች ነው። የአና የአእምሮ ሁኔታ መበላሸት የራሷን እና የዞዩን ማንነት እንድትይዝ አደረጋት። ይህም በወንዶች ሁሉ ላይ ለመበቀል በሚል ፍላጎት ነበር። ፊልሙም በዚሁ ያልቃል።